ቤቢ አላልም አልባል። ደሞ ቤቢ ምትለው ቤቢ ሆነናል። እንዴት ናችሁ? ሰላም ሁሉ ሰላም። እስቲ ቴንክ ዩ ፎር ኤ ጊፍት ቴንክ ዩ ማለት ይሻለኛል። ጊፍት አትስጡ ስላልሽ ስለማሰቡ በቃ ስጡ፣ እኔ ምን አገባኝ። ያላችሁን ቁሳቁስ ቤት ያፈረን ስጡት ያለሽ አይገባሽም፣ አይገባሽም። አባታችሁን ወጋ ታረጉኝ፣ ታረጉኝና ምን ታረጋላችሁ አሁን? እናንተ እንደዚህ ነው የምታረጉት ጸጥታ ረጉና ነኝ ማለት ነው። ጸጥ ትላላችሁ። ስንት ኮመንት የለም። ከዛ በኋላ ሀናቡ ምን ልትል ነው? ሂጂበት። ከዛ ሌሎቹ ደግሞ እንዲህ ቁጭ ብሎ የሚያዩት፣ ኧረ በስመ አብ ይች ሀናቡ እንደለፈለፈች። በነገር እየወጉኝ ቶሎ ስደቢን። እኔ ለምንስ እኔ ለምን እሰድባለሁ? እግዚአብሔርን እንሰዳደብ። ቆይ እስከ መቼ ነው ግን የምንሰዳደበው? ወይስ እንከባበር። መከባበር ደግሞ በጣም ያስጠላል። መከባበር የሚባል ነገር በጣም ያስጠላል። ዝም ብለን ብንሰዳደብ ደስ አይልም? ኮመንት በጣም አንድ ኮመንት፣ አንድ ሜሮ እንዴት ነሽ? ያኔ ቪዲዮ ሰርቼ ዛሬ አረሳ እግዚአብሔርን እንዴት ፕራይቬት ምንም ነበር ያኔ በማግስቱ ስነሳ ዱይት ነው ምናምን አድርገሽ

ፊሰልሽው ሳታስነካ ምን ሳትን ማየት የለም። ዳቦሽ እንዳማረኝ ዳቦሽ እንዳማረኝ ምን አያችሁ? ምንም አት ምንም አላትም እንዲ ነው እኔ ለእናንተ የማሳየው ምንም የሚታይ ነገር የለም። ከዛ በኋላ ማለት ነው። አናት አናቴን ኬት ኬቴን፣ እያላችሁ ልታሯሩጥኝ ማለት ነው። የሀናቡን ውሽማ ካልቀማ አላሳይም። ያን ምንም አላሳይም። ሀናቡ እንደዚ ይሄ ይህንን የሚያክል ከአጽናፍ እስከ አጽናፍ ከዘመነ መጨረሻ ወደ ዘመነ መጀመሪያ የሚመስል ግንባር። የምን አይነት ወንድ ነው? ሀናቡን የሚይዘው የለም። ምንም የለም። በቃ የለም። ማን አባቱ ነው ግን ነው

ይመልሰናል ሁላችንም፣ አዝማሚያችን የሁላችንም እዚህ የምንዘልቅ አመስሉ። ስለዚህ እንግሊዘኛው ይቅር፣ እንግሊዘኛ ይቅርና አማርኛ ማንበብ የማትችል እንኳን አማርኛ ለማንበብ ሁሉም ከነ ቤት ተሰብስበን ወደ ሀገራችን ለምንገባ አትኖሯትም ተብለናል። እዚህ ሀገር አለቀ ደቀቀ። ምን አባታቸው እዚህ በእንግሊዘኛ ሊያስናችሩ ሊያስናፍለ፣ ምን አገባኝ እኔ። ግን ማለት ነው አሁን ትራምፕ ሁላችንም ከዚያም፣ የሆነ ጭንቅላት የሆነ ነገር መጣ። አሁን ትራምፕ ሁላችንም እየሰበሰበ ወደ ሀገራችን ግቡ ከተባለ ነው እንገባለን። ኖርማል ነው። እንደኔ አይነት ማለት አሁን እንደኔ እንደ ሀናቡ አይነት ከሌላ ወንድ ከሌላ ሀገር ዜጋ ልጅ ወለደች፣ እንዴት ነው የምትቆ ነው? እንዴት ነው የምትቆ ነው? ወገን ለወገን መለያየት የምንበታተንበት ዘመን መጣ ማለት ነው። ልጆቼ ከኔ ጋር ነው የሚሆኑት፣ ከአባታቸው ጋር? ግራ ገባኝ። እንዴት ነው የሚሆኑት? ግን ልጆቼ የት ነው የሚሄዱት? አስቸጋሪ ነው ሳይቸግረኝ ምን ነው የኔን አበሻው እሱን እግሩን ቢቀጥን ቦርጩን ቢሰፋ አፉን ቢከፍት ወጣ ወጣም፣ ሽንኩርታ ሽንኩርታ፣ ምን ቢሆን ከኔ ከአበሻው አራት ሆነ አስር ልጅ በወልድ ከዚህ ብንባረር እሱ ሶስቱ ልጆች ሲገፋ እኔ ሁለቱን እየገፋው ተያይዘን ወደ ሀገራችን እንገባ ነበር። እዛ ድር ገብተን መከራችንን እናያለን። እንግዲህ መቼ እንደምትለወጥ ማናቅም። እሷን አታሰደድ ያሰደድ እዚህ ሰው ሀገር ታንከራትተን አሁን እኳ አስቸጋሪ ነው። እንዴት ነው ጋር ልጆች አራት ልጆች ነው ያሉኝ፣ በቃ ሁለቱን እኔ ይወስዳል ማለት ነው። ግን ምን ድንቡሽ ብሻ አለ ጡቴ ነው፣ ምን ሆነ ጡቴ? ምን አባ ኩነ ነው? ልክ የእናትህ አይነት ጡት ነው። እንዲህ አፍህን ከፍተህ ልጅ እያለ ስትመጠመጠው ያደግከውን ጡት ነው። ከዛ ያለፈ ነገር የለም። አራት ልጆች አፋፍቶ አሳድጎ ለቁም ነገር ሊያደርስ የታገለት ምጡቴ ምን ሆነ? ተንጋደደ አረለም ጡቴ። እኔ ራሴ ተንጋድጄ እኮ ነው ቁጭ ያልኩት። አባቴ እኔ ስታይ ምናምን ወንበር አስተካክዬ ምናምን ነገር ከፊልተሩ ሽል እንዳልል ምናምን መልኬን ውበቴን ይዩልኝ፣ ስልኩ ሊዘጋ ነው። መልኬን ውበቴን ይዩልኝ ብዬ ተቀመጥኩ መሰለህ? እኔ እንዴ ተንጋድጄ ታቹ ዙም እያደረጋችሁ ታየኛላችሁ። እኔ እኮ ራሴን አጋልጬ ለእናንተ እኮ መሰጠኩኝ ራሴን። አሁን ትናንትና በዛ በተንጨበረረ ፀጉር ወጥቼ ቪዲዮ ሰራሁላችሁ። እኔ እኮ ስንቶቻችሁ ናችሁ ዙም እያደረጋችሁ፣ አቤት ሀናቡ ግንባሯ አቤት፣ አፏ ተጣሟል፣ አቤት ከንፈሯ አሁን ላጭ አለበት ስንት ነገር የምትሉኝ። እኔ እኮ ራሴ ነኝ ራሴን በራሴ እኮ ይወጣው ለናንተ። እንደ ሌሎቹ ሴቶች እኮ ስማርት በሆኑ ኑሮ ፊልተር መርጬ ዊጌን አስተካክዬ እ ዊጌን አስተካክዬ መልኬን አሳምሬ እንደዚህ ብዬ ቁጭ ብል እኮ ወይሃኒ እኮ ስታምሪ፣ እንዴት እኮ እንደምታምሪ ይለኛል። እኔ እኮ ለእናንተ ትምህርት ይሁን፣ ለአንዳንድ ሴቶች ኮንፊደንስ ይኑራቸው፣ ሁሌ ተጨናንቀው ለምን ይቀርባሉ ብዬ ተጠቅሞ በአንድ በኩል የተጀመረ ሀረ እያሳከፈኝ ነው። አሁንም ደግሞ ይህንን ታይሆን እንትን ትሳደባላችሁ። ይህንን አይታችሁ እራሴው እራሴን በራሴ አንጨባረረ መጥቼ ለእናንተ ሳሳያችሁ እሱን ስክሪን ሻት አድርጋችሁ የሆነ ቀን ጊዜ የጣለን ቀን ስንጣላ እሱን ዘቅዝቃችሁ እሱን ሰቅላችሁ ስድብኛላችሁ። በብዙ እኮ ነገር እኮ ነው እናንተ እኔ እኮ ራሴን በራሴ እኮ ነኝ እኮ ለእናንተ ማሳደቡ እንደ ሴቶች እኮ ወጌን ግጥም አድርጌ አስተካክዬ አለባብሴ አስተካክዬ እንዴት ተንጋድጄ ከመቀመጥ እንደዚህ ብዬ እንዲሁም እንዲሁ እንደሆነ ነገር በቃ የሆነ ነገር አድርጌ ቁጭ ብል እኮ ማለት ነው እኮ ነው እውነት። እንደ ሴቶቹ ፊልተር ምናምን አድርጌ ምናምን በጣም በጣም ነው የምታምሬው እንደዛ ልትሉ ነው። ቅርጽ ሻበደ ነው። ቅርጽ ብቻ ደሞ ሻበደ ነው ብስማ፣ ቅርጽ ብቻ ብስማ። ግን ይሄ ሰውነት አቋሚ ላይ ይሄ ከአራት ልጆች በኋላ የመጣ ሰውነት ነው። እነዚህ ወንዶች ስፔሻሊ እነዚህ የሐበሻ ወንዶች እግራችሁ ቀጭን፣ ጠቃችሁ ቀጭን፣ አጠር ብሎ ቀጠነ ረዘም ብሎ የቀጠነ ማማሰያ፣ ጨልፋ፣ መኮትኮቻ ምናምን የመሳሰለ እቃ ይዛችሁ መታችሁ እዚህ ጋር የሐበሻ ቺኮችን ሙሙሽ ሰፊ። አረ ስለ መድኃኔ ዓለም እሙሙ ሰፊ ነው ብላችሁ እንዳትናገሩ። እናንተ የሐበሻ ወንዶች እረፉ። ምክንያቱም እሙሙ ሰፊ ነው ባልክ ሰዓት እቃ ቀጭን መሆኑን እኮ ነው እያስጠቆርክ ያለው። አባቴ እሙሙ ሰፍቶ ያቀ ሰፍቶ ያቀ የእናንተ እቃ ነው እንጂ አጠርም የሚለው ረዘምም የሚለው ምናምን ሳይዙ የሚቀያየሩ የእናንተ እቃ እንጂ የእኛ የሴቶች እቃ እሙሟችን ሴም ሽት እናንተ የሐበሻ ወንዶች ረፉ። ስለ መዳን ያለም ረፉ። እናንተ ወስፋታ ምግሮች ረፉ። እናንተ አወንዱ ናችሁ። በዛ ላይ እኮ እዚህ ቲክቶክ ላይ ማለት ነው፣ አይስዌር አይስዌር አይስዌር ካያችኋቸው ማለት ነው፣ የሐበሻ ወንዶች ካያችኋቸው እዚህ ቲክቶክ ላይ ምንም እኮ ጥቅም የላቸውም። ጊፍት እኮ የሚሰጡት ቺኮች ናቸው፣ ሴቶቹ ናቸው። ለሴቶች እየተረዳዱ እየተደጋገፉ ምናምን ጊፍት የሚሰጡት ሴቶች ናቸው። በሌላ ነገር ሳይሆን እንዲሁ በቃ በጓደኝነት በምናምን። ኢቨን ቪዲዮአችሁን ራሱ ገብታችሁ ካያችሁ አሁን እናንተ ወንዶች ይመስሏችኋል ሴቶች ናቸው፣ በብዛት ቪዲዮ ራሱ የሚያዩት። ኮመንት ጥሩ ቁም። እነዚህ የሐበሻ ወንዶች ጊፍት የሚሰጡሽ ጡትሽ ከደረትሽ ለሆኑ ክፍት ብሎ ከሆነ በውስጥ መስመር አዋርተሹ፣ ሙሙሽን በካሜራ በምናምን አቅርበሽ፣ አጽድተሽ ምናምን የምታሳዩ ከሆነ እንደዚህ እንደዚህ አይነት ነገር አድርገው የሚያገኙ ካልሆነ በስተቀር እዚህ ቲክቶክ ላይ እኛ ነን ሴቱ ለሴቶች ነን የምንደጋገፈው። ወንዶቹ ምን አባታችሁ ራሱ እንደምሰሩ ቁኝ ምን አባታችሁ ነው የምሰሩት? እዚህ ቲክቶክ ላይ እናንተ ወንዶች የሐበሻ ወንዶች እዚህ ቲክቶክ ላይ ምን አባታችሁ ነው ወይ እንደኛችሁን? ሰሞኑን የድሪያ ሙድ ላይ ነን ያሉት አይደለ? የድሪያ ሙድ እየለባበሱ አይደለ? እና የጥንቆላ መንፈስ ምናምን እየተካሄደ አይደለ? ለምን ታዲያ እንደ ሴቶቹ በድሪያ እየለበሳችሁ ሲኒና ጀበናችሁን አቅርቡ። በቃ ደፈሩ፣ መድፈር ነው ከእናንተ የሚጠበቀው። ወንዶቹ ከእናንተ የሚጠበቀው መድፈር ነው

እንዴ፣ አራት ዓመት ሙሉ እኮ ከእናንተ ራስህ ባለ ይኖርኩኝ ምን ምታረግልኝ ነገር አለ? እንገናኝ ሀና፣ አበሻውን ሰደበሽ። እንገናኝ እየተሰበሰብክ ያበሻውን። እንደውም አሁን በቃ አሁን ሴቶቹ ጠቅላላ አቁሟል። አንቅተን አንቅተን አንቅተን ምንም የለም። ቂጥም የሚያሳይ የለም። ቂጥም አናሳይም። አታይዋትም ቂጥም አታዩም ጡትም አታዩም። ምንም ምንም አባታችሁ አታዩ። ለእናንተ ሁሉን ነገር እንደዚህ አይነት ቲሸርት ነው እየለበስነን የምንመጣው። ድዚ ድም ድዚህ ነው የምንቀመጥ። እናም የምፈራችሁ መሰራችሁ? ምን አባታችሁ ሰራላችሁ? እዚህ ቲክቶክ ላይ ድሪያና ሻሻ ሸረጣ ሰንደል እያጨስክ ጣን እየለኩስክ ምናምን ከቻልክም ሽንኩርት እየከተፍ ወጥ እያማሰርክ ማማሲያ ላኑ ውጡና፣ ወይ እንደዛ ነው ያችሁ መጀመሪያ የወንድ ነገር ይኖራችሁ፣ ሁለትም እግራችሁ፣ ሶስተኛ እግራችሁ የፋፋ አይደነገጥም። ወንድ ሆኑ እንዲህ ስናያችሁ፣ መጀመሪያ እንዲህ ስናያችሁ ራሱ ግንባራችሁ ራሱ የወንድ መልክ ይኖረው፣ አይተናችሁ እንደንግጥ፣ አይተናችሁ ዋው እንበል። መጀመሪያ ማታስደነግጡ። አንዳንዶቻችሁ እዚህ ቲክቶክ ላይ ስናያችሁ እንደ በጥፊ ሁለት ሶስቴ፣ በጥፊ ጣምባ ጣምባሽ ጣምባሽ ብሽ አድርጊው፣ በጥፊ ወልዊው የሚል መልክ ይዛችሁ መታችሁ አፋችሁ። እኛ ሴቶች ራሱ እኛ አፍ ራሱ እንደናንተ አይሮጥም። በሰላሳ ሰክንድ ሰላሳ ወርድ ታውጣላችሁ እያላችሁ ሚስትህ የዘፈዘፈችው ፓንት ካለ እሱን አጥበክ አስጣ አስጣ። ፔሬዷ መጥቶ ድንገት ተጠራቅሞንባት የዘፈዘፈችው ፓንት ካለ እዚህ ቲክቶክ ላይ ቁጭ በለ ከኛ ጋር አፍህን ከምትከፍት እዚህ ጋር የተሰብሰባችሁ ያበሻ ወንዶች ሚስትህ የዘፈዘፈችውን ፓንት አንተም በየቦታ የጣልከውን ሶክስ አንድ ላይ አድርገህ ፓንቷን በደንብ አድርገህ ደሜ ነካው ደሜ ያነካው ካለ እራሱ እሱ ፉግፉግ አድርገህ በደንብ እሽት አድርገህ ጭምቅ አድርገህ አስጣ አስጣ፣ ብያለሁ፣ አስጣ አስጣ ቤት ምናምን ነጠናገ አጽዳዳ። ሚስትህ ስራ ከሆነች ወይም ወጣ ብላ አየር ልትቀበል ከሆነ አንተ ማየት ሰጭቷት፣ ቤቱን ጠራ አድርገህ ጠብቃት። ቤቱን ጠራ አድርገህ ምናምን ወልውለህ ጠብቅ። አልጋ ነጥፍ፣ አነጥፉ። እናንተ ምን ስለሆናችሁ ነው ወንድ ወንድ የምትጫወቱት? ሚስት ደክማት ሊሆን ይችላል፣ ወገቧን ደክማት ሊሆን ይችላል። ስንት ነገር ሊኖር ይችላል። ተነሳ፣ አልጋውን አንጥፍ። ተነሳ። መስኮቱ መስኮቱ መስኮቱ ይታየኛል። ይሄ መስኮታችሁ ላይ የተጠራቀመ ምናምን ያን መስኮት አትወደውልም። እዚህ ቁጭ ብለክ እኛ እርስ በርስ እየተባለን ነው ሴቶቹ ከኛ እኩል ምን አባታችሁ ትሰራላችሁ። የቆሸሸ መስኮት፣ መስታወት ምናምን እየነፋህ ምናምን አጽዳ። የቆሸሸው መፍ እስፕሬይ ምናምን እየነፋህ አጽዳ ወልውል ወልውል አንዳንዶቻችሁማ፣ ማለት ነው፣ ሴቶች የምትሳደቡት እዚህ ጋር ወጣችሁ ሴቶች የምትሳደቡ የሐበሻ ወንዶች፣ በስማም ጌታዬ። ሀናቡን እኔ ባያት አነካትም ስትል እኔ ለራሴ ራሱ ወይኔ ያናቡዬ ኧረ እንዳይነኩኛው ብና መልካችሁ ራሱ መልካችሁ ራሱ እንዴት እንደሚያስጠላ ሴታ ሴት የሴት መልክ እና እጨምርባል። ሲበቃችሁ እንዲህ በአራት ዓመት ሙሉ እንዲሙልጭ አድርግ እየሰደብኳቸው እኔ እና እነሱ ተጠማምደናለን ይጨመርላቸው ወስ ይቀርባቸው። አንዴ የበቃ ይቅርብሽ፣ ወደ ስራሽ ይጂብ። ስራ ለስራ ዛሬ ብዙ ዛሬ ለጠጣ ሐሳብ አለኝ ብዙ ስራ አለኝ። ዛሬ ለጠቅላላ ለሀበሻ ወንዶች መግለጫ ሰጥቻለሁ። ሽንኩርት ከትፈክ ልጠት፣ ሶስት አይነት ወጥ እዛ ሶስት ምድጃ ላይ ጠረክ። ለሚስትህ ወጥ ካልሰራህ ደሞ ሴቶች በጣም በዝቶባቸው ማጠብ ያስቀመጡት እሱን